ሰላም የተከበራችሁ አድማጭ ተመልካቾቻችን አብርሽ እና ሩታ እንግዲህ በዚህ በሶሻል ሚዲያ ላይ በጣም አነጋጋሪ የሆኑ ጥንዶች እንደሆኑ ይታወቃል። እንግዲህ የሚሰሩትም ስራ ምንም እንኳን ፕራንክ ቢሆንም ነገር ግን ደግሞ እውነት የሆኑ በርካታ ተአምራቶች በእነሱ ዙሪያ ላይ ሲነገሩ፣ እንደዚሁም ብዙ ነገሮች ሰዎች እየመጡ ስለነሱ ሲያውሩ ይሰማልና ከሰሞኑ ደግሞ ነፂ የምትባል አንዲት የአብርሽ የቀድሞ ፍቅረኛ ወታ በእነዚህ በጥንዶች ዙሪያ ላይ የምለው ነገር አለኝ ብላ እየተናገረች ትገኛለች። ስለሱ አንድ መረጃ ይዘንላችሁ መተናል። እንግዲህ እንደምታስታውሱት አብርሽና ሩታ በዚህ በዱባይ በመርከብ ላይ በአማረ ሁኔታ ሰርጋቸውን እንዳካሄዱ ይታወቃልና ከዛ በኋላም እንግዲህ ሩታዬ እርጉዝ እንደሆነች ተናግራለች። እንግዲህ በእነዚህ ሁለት ጥንዶች መሃል በርካታ ወሬዎች ከዚህ በፊት በተለይ እንዳገቡ አካባቢ ማለት ነው በስፋት ሲነገር የነበረው ነገር ምንድን ነው? በጾም ውስጥ እንዴት ፕሮግራማችሁን ታደርጋላችሁ የሚል ነበረ። በዛም እንግዲህ እነሱም ይቅርታ ጠይቀው ድጋሜ ደግሞ በሳምንቱ እንደዚሁ በድጋሜ ፕሮግራማቸውን እንዳደረጉ ይታወቃልና ያን ሁላ ካለፉ ከወራት በኋላ እንግዲህ አንድ ነፂ የምትባል ልጅ በእምባ ስቅስቅ ብላ እያለቀሰች አብርሽ የቀድሞ ጓደኛ የነበረ ከእሱ ጋር ከ2014 ጀምሮ የፍቅር ግንኙነት ነበረኝ። ስለዚህ ፍቅረኛዬን በሩታ ተነጥቅ ያለው እያለች ትገኛለች። እንደምትለው ከሆነ ሩታን እየከፈላት ነበረ የምትሰራለት ብላለች። ከዚህ በፊት እሷ እንግዲህ ወደ ዲላ ዩኒቨርሲቲ ለትምህርት ደርሷት እዛ በሄደችበት ሰዓት ቪዲዮዎችን አብረው እንዲሰሩ ከተስማሙ በኋላ ሩታና አብርሽ ማለት ነው። በዛ መንገድ ኖርማል ጓደኛ ሆነው ቪዲዮዎችን እንዲሰሩ ብቻ ነበረ የተነጋገር ነው እኔም የማውቀው ያንን ነው። ነገር ግን ደግሞ እነሱ የፍቅር ግንኙነት ጀምረው ይህ ሁሉ ነገር መድረሱ በጣም የሚገርም ነገር ነው። ሰፕራይዝ አድርጎኛል በጣምም ደንግጭ ያለው ስትል ነው የተናገረችው። እንግዲህ ዩኒቨርሲቲ ከመሄዳቸው በፊት የተነሳችው በርካታ ፎቶዎች እና ቪዲዮዎች አሉ። እንደዚሁም በሶሻል ሚዲያ ላይ የተጻጻፍ ናቸው የተላላክናቸው መረጃዎችም አሉ ነው የምትለው እንግዲህ ቀደም ብዬ እንዳልኳችሁ የብዙ ዓመት ጓደኛ ነው ፍቅረኛ ነው ነው የምትለው። ትምህርቴንም እንግዲህ በዚሁ የተነሳ ላቋረጥ ችያለሁ ብላለች። በተደጋጋሚ እንግዲህ እሱን ስጠይቀው እሷንም እንደዚሁ ስጠይቃቸው ችግር የለውም አታስቢ ይሉኝ ነበረ። እንግዲህ ካብሪሽ እና ሩት ጋርም ቁጭ ብዬ አውርቼ ነበረ ወደ ዩኒቨርሲቲ ከመሄደ በፊት ብላለች። አብረው እንዲሰሩ ብቻ ነው የተነጋገርነው እንጂ እንደዚህ አይነት ነገሮች መጀመሪያ እንግዲህ በሁለቱ መሀል ምንም አይነት የፍቅር ግንኙነት አልነበረም። ነገር ግን ደግሞ አምኛው እኔ ትምህርቴን በመማር ላይ እያለው ነው ይሄ ነገር የተፈጠረው ነው የምትለው ። ዩኒቨርሲቲ እያለው ችላ እያለኝ መጣ። እኔ ብቻ ነበርኩኝ የምደውለው። ስለዚህ ምን ተፈጥሮ ይሆን ብዬ መስጋት ጀመርኩኝ። ውስጤም ያው እየተረበሸ ሲመጣ ነገሮቹን ለማጣራት ስሞክር፣ በዚህ መሀል ነበረ እንግዲህ የሰርግ ቪዲዮዎችንና ፎቶዎችን ሊልኩልኝ የቻሉ እኔን የሚያውቁኝ ሰዎች ነው ያለችው። ከዛም ትምህርቴን አቋርጬ ከዩኒቨርሲቲ ልመጣ ችያለሁ ነው የምትለው። እናቴም እንግዲህ በዚህ የተነሳ ትልቅ ችግር ውስጥ እንዳለችና በቤት ውስጥም እኔም ያለ ስራ ተቀምጬ ቁጭ ብዬ በማልቀስ ላይ ይገኛለሁ። ነገር ግን ደግሞ አሁን ላይ ወደዚህ ሚዲያ ላይ መጥቼ ላወራ የቻልኩበት ትልቁ ነገር ምንድን ነው? አንዳንድ ሰዎች እንግዲህ በውስጥ እየጻፋችሁልኝ እንደዚሁም እየደወላችሁ በጣም ግራ ያጋባችሁኝ ሰዎች አላችሁ። ተውኝ ባካችሁ ለማለት ነው እንግዲህ አሁን ላይ ስለ አብርሃም እያሰብኩኝ አይደለም፣ አብረን እንደማንሆን አቃለው። የሰውም ሕይወት ለበጠብጥ አይደለም የመጣሁት ይሁንና ግን በውስጥ እየጻፋችሁልኝ እንደዚሁም እየደወላችሁልኝ ያላችሁ ሰዎች በጣም ሰላም ነስታችሁኛል። ስለዚህ ለአንዴና ለመጨረሻ ጊዜ በሚዲያ መጥቼ ለእናንተ ማስጠንቀቂያ ለመስጠት ነው የመጣሁት ትላለች በጣም ተጎድቻለሁ ስለዚህ እባካችሁ ለፈጣሪ ስትሉ ታውኝ ነው እያለች ያለችው እንግዲህ በግንኙነታችን ዙሪያ አዲስ አበባ አብርሽን አግኝቼ ለአውራው ሞክሬ ነበረ ነገር ግን ደግሞ ሊሰማኝም ሊያዳምጠኝም ፈቃደኛ አይደለም ምክንያቱም ከምኔው ፍቅሩን እንደቀዘቀዘና ከምንየው በእኔ ላይ ተስፋ እንደቆረጠ አላቅም። በጣም ነው ግራ ያጋባኝ። ስለዚህ እሱን አናግሬዋለሁ አናግረሻዋለሁ የምትሉኝ ሰዎች ምንም አይነት አብሮኝ እንዲሆንም አሁን ላይ እኔ ፍላጎቱ የለኝም። ነገር ግን ደግሞ እንደው በምን አይነት ሁኔታ ይሄ ነገር እንደተፈጠረ ማወቅ ፈልግ ነበር ነው ያለችው። በገዛ እጄ አሳልፌ ነው የሰጠሁት። እንግዲህ በየዋህነቴ ያደረግኩት ነገር ጎድቶኛል ትላለች። ስለዚህ ምናልባት አልሰማሽም ብላችሁም ምትልኩልኝ የእሱን ፎቶዎች አብረው ከሩታ ጋር የተነሱትን ቪዲዮ እና ፎቶዎች ወደ እኔ የምትልኩ ሰዎች እባካችሁ እረፉ። እኔ አውቃለሁ ሁሉን ነገር አሁን ላይ በደንብ ተረድቻለሁ። ትምህርቴንም አቋርጬ የቤት ቁጭ ብዬ እገኛለሁ እና ስለዚህ ሌላ ህመማት ትሆኑብኝ ነው እያለቻለችው ። እንግዲህ እንደዚህ አይነት ነገሮች ሲፈጠሩ ያው መተው ነው የሚሻለው። ምክንያቱም አሁን ላይ ከመጋባታቸውም አልፎ ሩታ እርጉዝ እንደሆነች ሁላችሁም ታውቋላችሁ። ይህንም ደግሞ እንግዲህ እነሱ በቅርቡ ለተከታዮቻቸው ተናግረዋልና ስለዚህ እህታችንም ነፂም እንደምትለው ከሆነ እኔ የእነሱን ህይወት ልበጠብጥ አይደለም። ነገር ግን ደግሞ በዋናነት የመጣሁበት መንገድ ወደ ህዝብ የቀረብኩበት መንገድ ምንድን ነው እየደወሉ ያሉና እየጻፉልኝ ያሉ ሰዎች ስላሉ ለእነሱ ምላሽ ለመስጠት ነው እንጂ በሁለቱ ፍቅር መሀል ገብቼ ምንም የምለው ነገር ወይንም እነሱን ለማጋጨት አይደለም የመጣሁት ነው ያለችው እንደውም አብርሽን እኔ ስለምወደው መልካም ነገር ሁሉ እንዲገጥመውና ያርግለት ያሳካለት ነው ልል የምችለው ስለዚህ ደስታው አስደስቶኛል አንዳንዶቻችሁ ግን እየደወላችሁ አታስፈራሩኝ እኔ ምንም የማውቀው ነገርም የለም ስለተፈጠረውም ነገር አንዳንዶች ደግሞ እንደዚሁም ፕራንክ ነው አውቃችሁ ነው ኢቨን፣ የእነሱ ሰርግ ሁሉ ውሸት ነው የምትሏላችሁ። ነገር ግን ደግሞ እኔ እስከማውቀው ድረስ ምንም ነገር የለም። በእኔ በኩል ያለው ነገር ይሄ ነው። አሁን ላይ ግንኙነታችን ሙሉ ለሙሉ ተቋርጧል። አግኝቼም በአካል ላውራው ሞክሬ ነበር፣ ምንም አይነት ምላሽም አልሰጠኝም። ስለዚህ ፕራንክ ነው ምናምን የምትሉ ሰዎች፣ በእኔ በኩል ያለው ነገር ይሄ ነው። ነገር ግን ደግሞ በጣም ሰፕራይዝ ያደረገኝና ያስደነገጠኝ ነገር ለምን ነበረ ያልነገሩኝ? ወይ ደግሞ እኔ እውነታውን አውቄው ተረድቼው ሳልጎዳ ይሄ ነገር ቢሆን በምክክር አሳውቀውኝ ቢሆን ኑሮ ችግር አልነበረውም ነበር፣ ትምህርቴም አይስተጓጎልም ነበር። ነገር ግን ደግሞ መማር አቅቶኝ ግቢ ውስጥ መቀመጥ አቅቶኝ በጣም ስጨነቅና ስጠበብ በእነሱ ምክንያት ቤተሰብ ጋር ሄጄ ቁጭ ማለቴ በጣም ነው እየረበሸኝ ያለው። እኔ ብቻ አይደለውም እንግዲህ ቤተሰብ በተለይ እናቴ በጣም ነው ያዘነችው ይሄ ነገር በመፈጠሩ ስለዚህ ምን ማድረግ እንዳለብኝ አሁን ላይ አላውቅም። ነገር ግን ደግሞ ለጊዜው ስለነሱ ማስብበት ጊዜ አደለም፣ ስለ ራሴ ብቻ እና ራሴን እንዴት ማስተካከል እንዳለብኝ ማስብበት ጊዜ ስለሆነ በውስጥ አትጻፉልኝ የሚል መልእክቷን ነው ያስተላለፈችው። ስለዚህ እንግዲህ እህታችንን ልንረዳት ይገባል። የነ አብርሽም ተከታዮች ወይም ደግሞ ደጋፊዎቻቸው በዛ አይነት መንገድ ስለሆነ ሁለቱ የተለያዩት እሷን ብትተዋት ስለ እሷ ምንም አይነት ጽሑፍም ይሁን ፎቶዎችን ባትልኩላት መልካም ነው እንላለን። እንግዲህ ከባለቤቱ በላይ እኛ ልናውቅ አንችልም። ስለዚህ እነሱ ያሉበት ነገር ይሄ ነው። እሷ ደግሞ እንደተናገረችው ከሆነ እንግዲህ ስለ አብርሽ መልካም ነገር ነው የምታስበው፣ ጥሩ ነገሮችም እንዲገጥሙት ነው እያለች ያለችውና በዛ መንገድ እንድትረዷት እንላለን። ስለዚህ የሩታና የአብርሽ ግንኙነት ግን አሁን ላይ በጣም ጠንካራ ያለ ስለሆነ ያው ሌላ ሁለተኛ ሰውም ሶስተኛ ወገንም የሚገባበት ቢገባበትም የሚረበሽ አይመስልምና በዛ መንገድ አይታችሁ እናንተ ብትረዷቸው ለማለት ነው። መልካም ቆይታ።